ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳዮች በጋራ የመስራት ልምዳቸውን አጠናክረው መቀጠላቸውን ፊልድ ማርሻል ብርሃኑ ጁላ ገለጹ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የአሜሪካ ጦር በአፍሪካ ዕዝ አዛዥ ጄኔራል ሚካኤል ላንግሌይ የተመራ ልዑክን ተቀብለው አነጋግረዋል። ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ልዑካኑን ሲያነጋግሩም በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋን ጨምሮ የኢትዮጵያና የአሜሪካ ከፍተኛ ወታደራዊ አመራሮች ተገኝቷል። የአሜሪካና ኢትዮጵያ ከመቶ ዓመት በላይ ግንኙነት እንዳላቸው ያስታወሱት ፊልድ ማርሻል ብርሃኑ ጁላ በቀጣይም የሁለቱ ወዳጅ ሀገራት የመከላከያ ተቋማቶች በጋራ መስራት በሚያስችላቸው ጉዳዮች ዙሪያ መግባባት ላይ መድረሳቸውን ገልጸዋል። ፊልድ ማርሻል ብርሃኑ ጁላ አያይዘውም በተለይም በቀይ ባህርና በምስራቅ አፍሪካ የሰላምና ጸጥታ ጉዳዮች ዙሪያ በጋራ መስራት በሚያስችሏቸው ጉዳዮች ተዋይተው ስምምነት ላይ መድረሳቸውን ተናግሯል። በቀጠናው ላይ እነሱም ብሔራዊ ጥቅም አላቸው፣ እኛም አለን። በዚህ ብሔራዊ ጥቅም ላይ አብረን እንደምንሰራ ተስማምተናል። እንደገገፋለን በሁሉም ነገር ማለት ነው እና እነሱ ሰላማዊ ቀይ ባህር፣ ሰላማዊ ኢንዲያን ኦሽን፣ ሰላማዊ ምስራቅ አፍሪካ እና ሰላማዊ መካከለኛ ምስራቅ ይፈልጋሉ። ኢትዮጵያ ደግሞ ባላት ቁመና ባላት ቦታ ሰላማዊ ሰላም ስለምትፈልግ ይሄ ያገናኘናል እና አብረን እንሰራለን ተባብለን ተስማምተናል። ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና እንዳላት የጠቆሙት የአፍሪኮም አዛዥ ጀኔራል ሚካኤል በተለይም በሶማሊያ ሰላምን ለማስፈን ለምትከፍለው ዋጋ፣ ሽብርተኝነትን በመዋጋት እያበረከተች ላለችው አስተዋጽኦ አድናቆታቸውን ገልጿል። በዚህ ደረጃ የአሜሪካ ጦር በአፍሪካ ከኢትዮጵያ መከላከያ ሚኒስትር ጋር መወያየት መቻሉ በተለይ ለቀጠናው ሰላም መስፈን እንዲሁም በቀጣይ በአካባቢው ሊመጡ የሚችሉ ስምምነቶችንም ሆነ ፈተናዎችን እንዴት በጋራ መፍታት በሚያስችለን ደረጃ እንድንወያይና የጋራ ስምምነቶች ላይ እንድንደርስ አስችሎናል። ኢትዮጵያ በቀጠናው በተለይ ለሶማሊያ መረጋጋት አልሻባብን እስከ መዋጋት ድረስ ያበረከተችውን አስተዋጽኦ አሜሪካ እውቅና ከመስጠትም በላይ የሁለቱ ሀገራት መከላከያ ኃይሎች በቅንጅት በመስራታቸው ሀገሪቷ ችግሮቿን እንድትፈታ